የተሟላ የማክሮ ኢኮኖሚ ማሻሻያው በሁሉም አመላካቾች የሚጠበቅበትን ውጤት እያስመዘገበ ነው አሉ የብሔራዊ ባንክ ገዢ ማሞ ምህረቱ። አቶ ማሞ ጉዳዩን አስመልክተው በሰጡት ማብራሪያ የተሟላ የማክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚ እድገት ማስመዝገብ በሚያስችል አበረታች ሂደት ማስመዝገቡን ያነሱት የተሟላ ማክሮ ኢኮኖሚው አፈጻጸሙ በውጤታማነት ተግባራዊ እየተደረገ እንደሚገኝ አውስተው በወጪ ንግድ፣ በውጭ ምንዛሬ ክምችት፣ የዋጋ ንረትን በመቀነስ እንደዚሁም በሌሎች አመርቂ ውጤቶች እየታየበት ነው። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀረው የአፍሪካ ሀገራት ምሳሌ የሚሆን ነው አሉ የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ። ኦሉሴጉን ኦባሳንጆ በናይጄሪያ አቡጃ የተካሄደ በሚገኘው ሰላሳ ሁለተኛው የአፍሪ ኤግዚም ባንክ ዓመታዊ ጉባኤ ላይ ባደረጉት ንግግር አፍሪካ አህጉራዊ ግብርና አብዮት እንደሚያስፈልጋት አንስተዋል። ለዚህም ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት ለተቀሩት የአፍሪካ ሀገራት ምሳሌ የሚሆን ነው ሲሉ አድንቀዋል። እንደ አህጉር በሌሎች ሀገራትም ይህ ተሞክሮ ሊስፋፋ የሚገባው ስኬት እንደሆነም እወቁ ብለዋል። በአዲስ አበባ ከተማ የኮሪደር ልማቱን ተከትሎ የተገነቡ 107 የህዝብ ንጽህና መጠበቂያ ቤቶች አገልግሎት መስጠት ጀምረዋል። የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ የህዝብ መጸዳጃ ቤቶች አስተዳደር ቡድን መሪ ጳውሎስ መሰለ እንዳሉት የኮሪደር ልማቱ ለጽዱ ኢትዮጵያ ንቅናቄ ከፍተኛ አስተዋጽኦ አበርክቷል። አገልግሎት መስጠት ከጀመሩት በተጨማሪ በቅርቡ በርካታ የንጽህና መጠበቂያ ቤቶች ወደ አገልግሎት እንደሚገቡም ተነስቷል።